ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ምን ገጠማቸው ሰላም ተናስተለን ውዴ ቻናል ተከታታዮች ሚኪ ነኝ ከሚጌታ ቡርንፎ ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ መረጃዎች ወደ አሁኑ ስለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቱን ክፍት ያደርጉ ያንስ ያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ ይህንን ቪዲዮ ላይክ ሸርና ኮመንት በማድረግም ላልሰሙት እንድዳርስ ያደርጉ ከዚህ በፊት እንግዲህ በእስልምና ተከታዮች ዘንድ በዋናነት በህዝብ ዘንድ ከፍተኛ ተወዳጅነትንና ና አድናቆትን መቻቻልን፣ መከባበርን፣ ፍቅርን፣ አንድነትን፣ ህብረትን፣ ወንድማማችነትን ለኢትዮጵያ ህዝብ ሲያሳዩና ሲተገብሩ የነበሩት ግጭቶች እንዳይነሱ ነገሮችን በማብረድ የእርጋታ መግለጫዎችን በመስጠት በርካቶችን ሲያስደምሙ የነበሩት ፍቅር የሆኑት አባት በማለትም በርካቶቹም ሲወዷቸው የነበሩት ሐጅ እንግዲህ ተቀዳሚ ሐጅ ሙፍቲ በጠና መታመማቸው የወጡት መረጃዎች ያሳያሉ። ዱአ እንዲደረግላቸው ሙስሊም ወንድሞች በ መልእክት በአደባባይ እንግዲህ ያስተላለፉበት መልእክትም ነው። በጠና ታመው ሕክምና ላይ እንዳሉ ጭምርም በአሁኑ ሰዓት አልጋ ላይ ሆኖ ሕክምናቸውን እየተከታተሉ እንደሆነ ጭምርም ነው። በጠና ታመዋል በማለትም ነው ሙስሊም ወንድሞች ጥሪ ያቀረቡት። እጅግ አሳዛኝና ልብ የመነካ ነው። በጣም የተረጋጉና ጭምት ሰው ነበሩ። በርካታ ሙስሊም ወንድሞችም አልፎ ክርስቲያን ወንድሞች በጣም የምወዷቸውና የሚያከብሯቸው አባት እንደሆኑና የሳቸው እንግዲህ ሕመምን በማስመልከት በጤና እንዲቆዩና ከዚህ ህመም እንዲያገግሙ ዱአ እንዲያደርጉ በማለትም ሙስሊም ወንድሞቻችን ጥሪ ያቀረቡትን በማስመልከትም ነው። በአሁኑ ሰዓት እንግዲህ ረጅም እድሜና ጤና በርካቶች ለሳችሁ እየተመኙላቸው እንደሆነ ጨምርም ነው። በተለይ ሙስሊም እምነት ተከታዮች አልፎም ደግሞ ክርስቲያኖችም እንዲሁ ማለትም ነው። እንግዲህ አባት ረጅም እድሜና ጤና እንደመኙላቸው በርካቶችም ጸሎት እንዲያደርጉም ነው የወጡት መረጃዎችን በማስመልከት ልናንተ ይችላቸው መጣሁት። አሁን ያሉበት ሁኔታ በጣም በጠና መታመማቸውን የደረሱን መረጃዎች ያሳያሉ። ሚኪታ ፖንፖን ሰብስክራይብ በማድረግ ወቅት ሳትር መረጃ አገኘሁ። ሰላም ቆዩልኝ።